የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ቀጥተኛ ንግግር በኒውክሊየር ጉዳይ ላይ ልናደርግ ነው ማለታቸው ከጠቅላይ ሚኒስትር ቤንያም ኔታንያሁ ጋርም መነጋገራቸው፣ ቱርክና እስራኤል በሶሪያ ምድር ውጥረት ውስጥ መሆናቸው፣ ኢራንም ማስጠንቀቋና የጦር መሳሪያዋን በከፍተኛ ተጠንቀቅ ላይ ማጥመዷ የመካከለኛው ምስራቅ አይገመቴ ቅኝት የሚጠቁም ያደርገዋል። ዶናልድ ትራምፕ አሜሪካ ከኢራን ጋር ቀጥተኛ ንግግር መጀመሯን ያሳወቁ ሲሆን ከቴህራን በኩል ግን በኒውክሊየር ጉዳዮች ላይ ተዘዋዋሪ እንጂ ቀጥተኛ ንግግር አይኖረኝም እንዳልች ሰዎች ነው። ቅዳሜ ቀጥተኛው ንግግር በግልጽ እንደሚጀመር ያሳወቁት ሪፐብሊካኑ በኒውክሌር መርሃ ግብር ላይ ውይይት በተለያዩ መንገዶች መቀጠላቸውን ግን ይፋ አድርገዋል። ይህም ትልቅ ፖለቲካዊ ለውጥ በሁለቱ ኃይሎች መካከል ተደርጎ የሚወሰድ ነው። በተለይም በዋይት ሃውስ ከእስራኤሉ ጠቅላይ ሚኒስትር ቤንያም ኔታንያሁ ጋር ከተወያዩ በኋላ የሰጡት አስተያየት ትርጉሙ የዋዛ አልሆነም። ዶናልድ ትራምፕ የሚሉት ስምምነት ለሁሉም ተመራጭ ነው ብዬ አስባለሁ ነው። ከዛም በኋላ ደግሞ በጉዳዩ ላይ ዝርዝር ማብራሪያ መስጠት ባይፈልጉም ነገሩን ከትላንቱ ዛ ዛሬ የኢራን ፖለቲከኞች ለመመልከት ያስገድዳቸዋል። ትራምፕ ዲፕሎማሲያዊ ጥረቶች ካልተሳኩ ኢራን ትልቅ አደጋ ውስጥ ትገባለች፣ በጭራሽ የኒክሌር ጦር መሳሪያ ሊኖራትም አይገባም ማለታቸው ነገሩን በግልጽ የሚጠቁም ነው። በቀጥታ ከኢራናውያን ጋር እየተነጋገር ነው። አንዳንዶች እየተነጋገራችሁ ያለው ቀጥተኛ ባልሆነ መንገድ በሌሎች አገራት ነው ሊሉ ይችላሉ። እንደዛ አይደለም፣ እኛ ቀጥተኛ ውይይት ላይ ነን። ስምምነት ላይ ሊደረስ ይችላል፣ ያ በጎ ነገር ነው ይህ ለኢራን እጅጉን ጥሩ ነገር መሆኑን ነው ልነግራችሁም የምችለው። ትራምፕ ደጋግመው አያቶላዎቹ የጦር መሳሪያውን ከታጠቁ ምርጫው በቦምብ ጣቢያውን ማውደም ነው የሚል አቋምን ማራመዳቸው የሚዘነጋ አይደለም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ዛሬም ፍላጎታቸው ኢራንን መምታት ብቻ እንጂ ቀጥተኛ የሚሆን ተዘዋሪ ድርድሮች ከቴህራን ጋር አይደለም በሚል በበርካቶች ዘንድ እየተተቹ ይገኛል። በተለይም የአልጃዚራው ከፍተኛ ተንታኝ ማሮን ቢሻራ ይህን ሀሳብ ደጋግሞ በመናገር ይታውቃል። ዶናልድ ትራምፕ ምርጫቸው ንግድና የታሪፍ ጦርነት እንጂ ግልጽ ወታደራዊ ፍጥጫ አይደለም ያኔ የሚያደርጉት ከሆነ ደህና አይደሉም ቢባሉም ግራቀኙን ተመልክተው ግን በኢራን ላይ የትኛውንም እርምጃ ለመውሰድ ይፈልጋሉ እየተባለ ይገኛል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከአሜሪካ ጋር ቀጥተኛ የኒኩሌር ድርድር አያሻንም ሲሉ አያቶላ አልሐምኒም ቢሆኑ ከአሜሪካ ጋር ለመደራደር መሞከር ትርፉ ድካም ማለታቸውን የሚያስታውሱት የፖለቲካ ተንታኞች ዛሬ ከትላንቱ ምን አዲስ ነገር ተገኝቶ ዋሽንግተንና ቴራን ቀጥተኛ ንግግር አደረጉ የሚል ጥያቄ ማንሳት ጀምረዋል። በእርግጥ በዋሽንግተን በኩል ነው እን የሚገኝ ከአይነቱ ሀሳብ እየተነሳ የሚገኝ ራሳቸው ትራምፕ 2018 ላይ የ2015ቱን የኒክሌር ስምምነት ጥለው መውጣታቸው ይህኑ የሚያስረግጥ ነው በሚል በፕሬዚዳንት መሱድ ፐዚሽኪያን በኩል ሀሳብ እየተነሳ ይገኛል። ታዲያ ከጋዛው ጦርነት ጋር የተገናኙ ጉዳዮች ሳይቀሩ ያነሱት ሪፐብሊካኑ ትራምፕ በቅርቡ የጋዛው ጦርነት ይጠናቀቃል ፍላጎቴም ይሄው ነው ካሉ በኋላ መቼና እንዴት ተኩስ አቁሙ ይተገብራል የሚለውን በግልጽ አለማስቀመጣቸው ደግሞ አስቸጋሪ አድርገዋል። ለዛውም ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጎን ተቀ ተቀምጠው ትርጓሚውን ውስብስብ ያደረገ ሀሳብ ሰጥተዋልም እየተባለ ይገኛል። ኔታኒውም ቢሆኑ ታጋቾችን ለማስለቀቅና ጦርነቱን ለማስቆም ቁርጠኛ ነኝ ብለዋል። ታዲያ በዚሁም መድረክ ላይ ሁለቱ መሪዎች የተነጋገሩት ነገር ምንድን ነው የሚለው የበርካቶችን ቀልብ የገዛ ቢሆንም የጋዛው ጦርነት ታሪፍና የኢራን ጉዳይ እንዳሉበት ተነግሯል። ታዲያ ዶናልድ ትራምፕ ከኢራን ፖለቲከኞች ጋር በኒውክሌር መርሃ ግብር ላይ ቀጥተኛ ንግግር ተጀምረዋል። ቅዳሜ ደግሞ ሰፋ ብሎ ይቀጥላል ከማለት ባሻገር የመካከለኛው ምስራቅን ፖለቲካ የሚያዩበት መነጽር ጥንቃቄ የተሞላበት ሊሆን እንደሚችል ደግሞ በሌላ በኩል ፍንጭ የሰጠ ሀሳባቸው ሆነዋል። በእርግጥም የመካከለኛው ምስራቅ ፖለቲካ ስጋት ውስጥ መሆኑን የሚያሳዩ መረጃዎች መውጣታቸውንም ዛሬ ቀጥለዋል። ምናልባትም ዶናልድ ትራምፕ ከኢራን ጋር የገቡበትን ውጥረት ለማለዘብ ቢሞክሩ አሊያም ቀጥተኛው ድርድር አንድ መፍትሔ ያመጣል የሚል ተስፋ ለሰነቁት ይሄኛውን ግንዛቤ መያዝ እድል ሊፈጥርላቸው ቢችልም መሬት ላይ ያለው ሀቅ ግን ሌላ እንደሆነ ይነገራል። ይህ በጽዮናውያን አገዛዝ የተፈጸመ የዘር ፍጅት ነው። ይህ የታሪክ መቅሰፍት ነው። ለዚህ ወንጀል ተባባሪ የሆኑ ሰዎች መወገዝ አለባቸው። ሁሉም ዓለም፣ በተለይም ሙስሊሙ ዓለም ፍልስጤማውያንን ማስታጠቅ ይኖርበታል። ህዝባችንንና አገራችንን ለመጠበቅ እኛ የማንደርስበትና የማንሄድበት ቦታ የለም። አገዛዙ ባለፉት ቅጽበቶች ሁሉ የፐርሽያን ህዝብ ወደ ጥልቅ ገደል ጫፍ እየወሰደው ይገኛል። አብዛኛው ኢራናዊ አገዛዙ እንደማያስብለት ይረዳል። ቢያስብላችሁማ፣ ቢጠነቀቅላችሁማ ቢሊዮን ዶላሮችን በማጥፋት በመካከለኛው ምሥራቅ ጦርነትን ከማቀጣጠል ይቆጠብ ነበር። ትራምፕ ፊታቸውን ወደ ሶሪያ አዙረዋል፣ አሊያም ለማዞር ፈልገዋልም ተብሏል። እስራኤልና ቱርክ በደማስቆ ፖለቲካ ውስጥ ተፋጠው ባሉበት ሰዓት ለሁለቱም ወዳጅ ነኝ የሚሉት ዶናልድ ትራምፕ ረሲብ ጠይብ ኤርዶሃንና ቤንያሚን ኔታኒውን ለማሸማገል አቋማቸውን ግልጽ አድርገዋል። ለጠቅላይ ሚኒስትር ቤንያሚን ኔታኒውን ቢሆን ከቱርክ ጋር ያሉበትን ችግር ምክንያታዊ እስከሆኑ ድረስ እንፈተዋለን ብለዋቸዋል። ከቱርክም ከመሪዋ ከኤርዶሃን ጋርም መልካም ግንኙነት እንዳላቸው የሚናገሩት ትራምፕ ምንም የሚያሳስብ ነገር የለም አስተካክለዋለሁ ብለዋቸዋል ለጠቅላይ ሚኒስትር ቤንያምን ኔታኒው ኤርዶሃን ብልህናቸው ላለፉት ሁለት ሺ ዓመታት ማንም ሀገር አድርጎት የማያውቀውን ቱርክ በሶሪያ አድርገዋለች በሚል አሞግሰዋቸዋል። በደማስቆ ተደጋጋሚ ጥቃት የምታደርሰው ቴላቪቭ ለአንካራ ፖለቲከኞች ስጋት እንደሆነች ይታውቃል በግልጽም የኔታንያሁና የኤርዶሃን ኃይሎች ከባዱ ጥረት ውስጥ የገቡት በሶሪያ ምድር ሆኗል። ቀጠናዊ ተጽዕኖ ፈጣሪነትን ለመቆጣጠር ሁለቱ ሀገራት ሜዳቸውን ሶሪያ ላይ አድርገዋል። እንደ ምክንያት የሚነሳው ደግሞ ሁለቱም ኃይሎች የኢራንን ተጽኖ ፈጣሪነት ለመግታት ሶሪያን በራሳቸው የፖለቲካና ወታደራዊ ቅኝት ልክ ማድረግ እንደሆነ ነው። የእስራኤል ጦር የቱርክ ኃይሎች በሶሪያ ከሰፈሩ ወታደራዊ ዘመቻዎችን ባሻቸው መጠን በሶሪያ እንዳያደርጉ እንቅፋት ስለሚሆንባቸው አደገኛውን አካሄድ ይመርጣሉ። እስራኤል ያሳድንም አዲሱን የሶሪያ ጊዜያዊ መንግስትን በጠላትነት እንደምትመለከት ይታወቃል። በተለይም አህመድ አልሻራን ከአልቃይዳ ትምህርት ቤት የወጡ አሸባሪ በሚል በመከላከያ ሚኒስትሯ እስራኤል ካስ በኩል ስመስጠቷ የደማስቆን ፖለቲካ በሽር አላሳድም ሄዱ አልሻራ መጡ ወይንም ሌላ ሰው ቢመጣ እንደማይዋጥላት ለእስራኤል ማሳያ ሆኗል። በተለይም ከአሳድ መንግስት ጋር ውጥረት ውስጥ የሰነበተው የቱርክ መንግስት አሁን ላይ ከአዲሱ አስተዳደር ጋር እንደሚሰራ መረጃ ያላት እስራኤል ስጋቷ የከፋ ሆኗል። የቱርክ የጦር ኃላፊዎች በሶሪያ ወዳሉ የአየር ኃይል ሰፈሮች መመላለሳቸው አንካራ ጦሯ ልታሰፍርበት ነው የሚል ስጋት እንዳለባቸው እስራኤላውያን በርካቶች ሀሳባቸውን እያጋሩ ነው። የአየር መከላከያ ስርዓቶችና ሰው አልባ አውሮፕላኖችን ልታስታጥቅ እንደምትችልም እየተገመተ ነው። ቱርክ ያ ማለት ለሶሪያ ኃይሎች ፓልሜራ ቲፎርድ የአየር ኃይል ጦር ሰፈርን ቱርክ ልትቆጣጠረው ነው የሚል መረጃ ሞጥተዋል። ይህን ተከትሎም እስራኤል ከቀናት በፊት ስፍራው ላይ ጥቃት እንደ ሰነዘረች ይታወቃል። እስራኤል የራዳር ስርዓቶችን ሳይቀር እንደመታችም ተገልጿል። የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳአር ሶሪያ በቱርክ ጥበቃ ልትመራ ትችላለች የሚል ስጋታቸውን አስቀምጠዋል። በዚህም የሶሪያ መሪዎች ከባዱን ዋጋ ይከፍላሉ በሚል ከዚህ በፊት ማስጠንቀቂያ መስጠታቸው የሚዘነጋ አይደለም። ለዚህም ነው የቱርክና የእስራኤል ፍጥጫ በሶሪያ ከትላንቱ ዛሬ በርትቷል የሚባለው እስራኤል የተከፋፈለችና የተዳከመች ሶሪያን እንደምትሻ ግልጽ ቢሆንም፣ ቱርክ ብትሆን ከራሷ የኩርዶች ፖለቲካ አንጻር ጉዳዩን እንደምታየው ሳይታለም የተፈታ ያደርገዋል። ቱርክ ቢያንስ በሶስት የአየር ኃይል ጦር ሰፈሮችን ልትቆጣጠር እንደምትችል በሶሪያ ምድር እየተነገረ ይገኛል። በዚህ ላይ በሶሪያ የሚሰፍረው የአሜሪካ ኃይል ሊጠናከር ከቻለም ያን ያህል ለቱርክ ፖለቲከኞች የሚጓጣ አይሆንም። እስራኤልን እንደመጠበቅ ስለሚቆጥሩት አሳድን የሚቃወሙ ኃይሎች ሰዎችን ለዘመናት ስትደግፍ የቆየችው ቱርክ ጉዳዩን በቀላሉ እንደማታዩም ተነግሯል። ታዲያ ይህ ሁሉ ውጥረት ባለበት አጋጣሚ ኢራን ከቱርክ ጋር አለመግባባቷ ሶስት ጠላቶች በአንድ ሶሪያ አካሄድ ያደርገዋል። እስራኤል፣ ቱርክና ኢራን በአንድ ሶሪያ ምድር የተለያየ የፖለቲካ አቋም ይዘው ሊመጡ ይችላሉ የሚለውን ሀሳብ የሚያጠናክር ያደርገዋል። ቀጥተኛ ድርድር እናደርጋለን ትራምፕ በኢራን ጉዳይ ላይ ቢሉም በኦማን በሚደረገው ድርድር ቀጥተኛ መንገድ የመረጠችው ኢራን ለኢራቅ፣ ኩዌት፣ አረብ ኤሚሬቶች፣ ካታር፣ ቱርክና ባህሬን ኢራንን ለማስመታት አየር ክልል አሳልፈው ከሰጡ እንዳጠቃችሁን እንቆጥረዋለን ማለቷ ይህኑ መካከለኛው ምስራቃዊ ውጥረት የሚያሳይ ነው። አያቶላህ አሊ ኻሜኒም ጦራቸውን በተጠንቀቅ እንዲቆም አድርገዋል። ለቱርክ ደግሞ አደገኛ መልእክት ሆኗባታል። ለዚህም ነው የዶናልድ ትራምፕ የድርድር መንፈስና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን ጉዞ እንዲሁም የኢራን ፖለቲካ ጉዳይ አደገኛ ሆኖ የመካከለኛው ምስራቅን ውጥረት በሶሪያ ምድርም ሌላ መልክ ያሰጠዋል እየተባለ የሚገኘው